ስለምስል መሳል እ መሳልማ መሳል መሳል የሸሆቹ አንካሴ፣ የሸሆቹ አለንጋ፣ የሸሆቹ ጋቻ ከሸሆቹ የሚመጣ አድሩስ እየተባለ መሳል የሚያደርጉት ነገር አለ። ሃዛ ሚነ ሽርክ፣ ይሄ ከሽርክ ነው። እንደው ሙስሊም ላኢላሃ ኢላላህን አረፍተ ነገር የሚጠቀማት ሰው ላኢላሃ ኢላላህን መያዝና እንዲድንባት የፈለገ ሰው መሳል አይሄድም። መሳል የሚሄድንም ሰው መንገዱ በየት ነው ቢሎ ራሱ ማሳየት አይፈቀድም። በየት ነው መንገዱ የመሳል አትናገር። መሳል መሄጃ እንደው የአውቶብሳ ጥሮይ ነው። አንድ ብር እንዳሰጠው አንድ ሰንቲም እንዳሰጥ ተጓባን አይደል። መሳል ሽርክ ነው፣ ኩፍሩን ቢላ ከባ አላህ ስብሓን ወተዓላ ላይ ማጋራት ነው። ምክንያቱም አንደኛ ለነሱ አምልኮን ዒባዳን መስጠት ነው። መሀላ አለ መሃላ ማለት ምንድን ነው? ነብዩ አለይሂ ሰላቱ ወሰለም መማል የፈለገ ሰው ፈሌሕሊፍ ቢላህ በአላህ ሱብሃነ ወተዓላ ስም ይማል። ከአላህ ሱብሃነ ወተዓላ ውጭ ባለ ስም ይማል ፈቀድ አሽረከ አው ከፈር ብለው ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ተናግረዋል። ስለዚህ እዛ ሂዶ መማል አይፈቀድም። መማማል ስትምል አንደኛ እምትምለው በአላህ ስም ይሁን። በነብዩም ስም አይቻልም። አባቴ ይሙትና እናቴ ትሙትም አይባልም ድፍት ልበልም አይባልም። ተው ምን ነው ምን ነው፣ እንደዛም ተብሎ አይማልም። አንደኛ ስትምል የምትምለው መጣ እንደ መሐመድ እኮ መጣ መጣ እንደ አረ ወላሂ መጣ። እሚጠራጠር ከሆነ ሁል ጊዜ ወላሂ መጣ፣ ወላሂ ገባ፣ ወላሂ ሄደች፣ ወላሂ አለች፣ ወላሂ የለችም፣ እንደው ዝም በእያንዳንዱ አረፍተ አይማልም። ለምን ተክፊፍ ይመጣብናል። ያ አላህን ስም ዐበማ እኮ ነው፣ ክብር እንስተው። ሀታ እራሱ መሀል አማ ድጋሜ ይጠይቃል። እንደዚህ ነው እንደ አዎ ነው ኧረ ወላሂ ነው እሱ ወላሂ ካለ እንድትባል ነው መሆን ያለበት እንጂ ስለዚህ በነብዩም አይማልም። እኛ ኮ በነብዩ አይማልም እየተባለ በመሳሎች መማል፣ በደገር መማል፣ በአብዱል ቃድር ጄላኔ መማል፣ እንዴት በነብዩ በመላኢካ አይማልም እያል በትልቁ በነብዩ አለይሂ ሰላቱ ወሰላም፣ ከነብዩ በላይ ማን አለ? ማን አለ ከነብዩ አለይሂ ሰላቱ ወሰላም በላይ ነብዩ ዐለይሂ ሰላቱ ወሰላም ነብያቶችን መረጠ። ከሰው ልጆች ሙርሰሎችን መረጠ። ከነብያቶች ከሙርሰሎች አምስቱን ዕሉል ዐዝም መረጠ አላህ። ከአምስቱ ደግሞ ሁለቱን ኢብራሂምንና መሐመድን መረጠ። ከሁለቱ ኸሊሎች ደግሞ መሐመድን መረጠ። አነ ሰየዱ ወለደ አደም ወላ ፈኽር፣ አሉ ነቢ ዐለይሂ ሰላቱ ወሰላም። እኔ የሰው ልጆች አለቃ ነኝ፣ ጉራ አይደለም፣ አሉ ነቢ ዐለይሂ ሰላቱ ወሰላም። ምር ነው ጉዳዩ። ነገር ግን እንደዚሁ ነው። አቡበክር አረ በመሐመድ ይሆንብኝ አላሉ ዑመርም አልም አሉ ዑስማንም አልማለ። ነብዩን በእኔ የስማሉ ብለው አላዘዙ። ስለዚህ መማል የፈለገ ሰው ፈለህልፍ ቢላ በአላህ ሱብሓነሁ ወተዓላ ስም ይማል ነው የተባለው። ስለዚህ እዚህ ቦታ ላይ መሄድ እንደው አደራ እንከልክል፣ ሰዎችን እናስጠንቅቅ። መሳል የሚባለው ነገር ብዙዎችን የጎዳብን አብዛኛው እሱ ነው። ሽርክ ነው፣ ኩፍር ነው፣ አላህ ላይ ማጋራት ነው። አደራ አደራ፣ ይህንን በተመለከተ ማለት ነው። መሳል አለንጋ መሻ ምንት መራመድ ይሁን እንደዛ አይነት አላቸው። የሰዎቹ አለንጋ ተብሎ የተጣላን ሰው ያስታርቁበታል። የተጣላን ሰው ቁርአን አስታርቋል። የተጣላን ሰው ነብዩ አስታርቀዋል። በነብዩም ዘመን ሰው ተጋሎ ነበር። በነብዩም ዘመን ሰው ተዘርፎ ነበር። በነብዩም ዘመን ተሰዳድበው ተካሰው ነበር። ነገር ግን እዚሁ መካከል ላይ መፍትሄ በቁርአንና በሐዲስ አለ። ዲኑ ምሉ ነው ሚን ኩሊ ወጂህን። እዚህ ላይ ስንቀራ ባቡል ቀሳማ ኪታብል ቀሳመት የሚባል አለ። የገደለ ገላሃል ሲባል ራሱ ይህን አክል ምሎ ያምልጥ የሚባል ነገር ማለት ነው። ኪታብ ላይ መሳል የሚባል ነገር አልተቀመጠም፣ የለም ሳታ ራሱ አይማዎች እኮ ያቁት ነው። ስለዚህ መሳል የሚባልን ነገር ጋቻም ይሁን ጋቻውም ጋቻ ነው። በቃ ሸክላ አለ ሸክና ምንም ነገር የለው ከሸዎቹ ቤት ስለመጣ ከላይኛው ቤት ስለመጣ ምንም የለም። በቃ ሸክላ ነው አለቀ። ሸክላ አለ ሸክላ ነው እንደሌለው ሸክላ ነው። አምሯችን ውስጥ እኮ ይሄን ነገር እየቀረጽ ሳይኮሎጂካል እኮ እየገደለ ነው ሰው። ስለዚህ ይሄ ሽርክ ነው። አደራ አደራ።